እና ሱብሓንላህ አብዛኞቻችን ስለ ትዳር የሚባለውን ነገር ብዙ ጊዜ ቀለል አድርገን እናየዋለን ወይም በማይታይ እይታ በልሆነ መልኩ ተረድተ ነው ብዙ ነገር የሚደረስበት ሁኔታ እንደምንመለከት አለ። ወደ መጣላት፣ ወዳለሆነ ወዳልሆነ ነገር ከሁሉ ግጭት ይባስ ብሎ በባልና በሚስት መካከል የሚገኝ ግጭት በዚህ ሰዓት በጣም የባሰና የከፋ የሆነ የመጣበት ጊዜ የምንመለከት የሆነ አንፋይ አህባቢ ሌላኞቹ ደግሞ ትንሽ የሚያወግዙትና የሚጠሉት ይህን ነገር ብዙ ነገር የማይመቻቸው እንደሆነ እንትን የሚሉ ሰዎች አይጠፉም። ነገር ግን አደብ የማጣት ወይም እውቀት የማነስ ከሁለቱ አንዱ የያዙ ይመስለኛል። አንፋይ አህባቢ አላህ ስብሃነ ወተዓላ ይህን ነገር ወሚን አያቲሂ ይላል። ከተአምሩ እኮ ነው ይላል አላህ ስብሃነ ወተዓላ ማለት ከመን ከአላህ አንኸለቀ ለኩም ሚን አንፉሲኩም አንኸለቀ ሊአጅሊኩም ለእናንተ እኮ ሲባል ፈጠረላችሁን። አላህ ስብሓን ወተዓላ ሚን አንፉሲኩም ሚን ዛቲኩም ከራሳችሁ ዛት። ለምንድን አላህ ስብሓን ወተዓላ አደምን መጀመሪያ ነው የፈጠረው፣ ከዛ በኋላ ሓዋ ተፈጥራለች። ከማን ነው የተፈጠረችው? ሚን ዛት አደም ከአደም ዛት ነው። አላህ ስብሓን ከጎና ተፈልቃ የወጣችው ሌላ አይነት ማፈሳሰር አለም ይህን ጅንስ ይኩምም ብለዋል ከእናንተ ጅንስ የሆንም ብሎ ተፍሲር ሰጥተዋል ጠብዓን አላኩል ሓለተይን አያጋጭም ነው እና ሱብሓናላህ እዚች ላይ የምንረዳው ነገር ምንድን ነው ከአባባል እንኳ ራሱ ባልና ሚስት ልክ እንደ አንድ አካል ናቸው ከአንድ ውሃ ነው የሚቀዱት አንድ አካል ናቸው በቃ ብዙ ጊዜ ያን ያህል ርቀው አይራራቁም ያመሳስላቸው ነገር አይጠፋም ማለት ነው ነገር ግን እነሱ ከአንድ አካል ይባባለው እንጂ የሚጠላሉት ሁኔታና በመካከላቸው ያለው ግንኙነት በዚህ ሰዓት ከተራራቀ ሰው የበለጠ ሁኖ እየተገኘ ይገኛም። ፋይ አህባቢ አንድ ሴት ሱብሓንላህ ከአካሏ ለመሆኑ ወይም ከአካል ከራሳችን አካል ለመሆኗ ከእፍረት ገላዋ ጀምሮ እስከሚስጥሯ እስከ ማንኛውም ነገር ብዙ ነገር በአለም ለሚስቱ የሚሸሽገው ነገር የለም። ሚስትም ለባሏ አትሸሽግም። ለዚህም ተብሎ ብዙ ጊዜ የሚያወሩት ሴቶች ስለሆኑ አላህ ስብሓነሁ ወተዓላ እነዛ የባልንና የቤትን ችግር ሚስጥር ወደዳር የማያወጡ ሴቶችን አላህ አሞግሷቸዋል በሱረቱ ኒሳ ላይ ማለት ነው። እና ፋይ አሕባቢ ይህ ነገር ላይ እንግዲህ ስብሓናላህ አንድና አንድ አካል ናቸው እየተባለ ለምንድን አንድ አካል ስትሆን፣ ለምን አንድ ሴት አግብታ ወደ ባሏ ስትሄድ አገሯ ባሏ ነው፣ እናቷም አባቷም ወንድሟም ሁለመናዋም ሁኖ ያኔ እነዚህን ሰዎች ተሰናብታ ከሀገሯ ጀምሮ እነዚህ ሰዎች ተሰናብታ ወደ ባሏ ስትሄድ ሚንጃት በባል በኩል ብዙ ጊዜ እዝነት የሌለው ባል ወይም ደግሞ የመሳሰሉ ነገሮች ሊያጋጥም ይችላል። ወይም ደግሞ በመካከላቸው ነገር አለመግባባት፣ አንዳንድ ጥፋቶች ማለት በዲን ከዲን ውጭ በዲን ላይ መቼም ችግር የለውም እንዲ ላይ ለምሳሌ ሶላት አልሰግድም አልሰግድም ካለ አልሰግድም ካለ የመሳሰሉ ነገሮች ላይ እርምጃ የሚወሰድባቸው ነገር አሉ ነገር ግን እንደ ዱንያ ላይ ኦሞረ ዱንያ የሆኑ ዋህላ መንቀጠነ ዝም ብሎ ገንዘብ ዱንያ ላይ በተመለከተ መልኩ ብልጭልጭም በተመለከተ መልኩ በዛ ላይ ብዙ ንትርክ የሚያደርጉ ሰዎች ባለትዳር አይጠፉም ይሄ በጣም የሚያስጠላ ነገር ነው ከዚ አልፈው እንግዲህ በዛ ምክንያት የተነሳ ለመነጋገርና ለመጣላት ብዙ ነገሮች ይገፋፋቸዋል በቁጣ በማንኛውም በመሳሰል ነገር ላይ ማለት ነው ለምናልባት ከአንደኛው አካል ቢናገር ከአንደኛው አካል በጉልበትና በኃይል ነገሩን አበርዳለሁ ብሎ የሚነሳም አይጠፋም። ይህ ነገር ምንድን ነው? ቁጣ የሚባለው ነገር ከመጣ በኋላ ሸጣን ምናምን የሚባለው ነገር ስለሚመጣ ማለት ነው። ነገር ግን ሱብሓነላህ አካል አንተ ሰውየው አካሉ ካጠፋ አካሉን ይቀጠዋል፣ አካሉን ይበድለዋል፣ አካሉን እንትን ይለዋል። ብዙ ነገር እንትን አይነ ልክ እንደ አካል ካየሽ ካየሃትኝ ልክ እንደ አካልሽ ካየሽው ለምንድን ነው ሰውዬው የሚናገረውን ንግግር አጠንጥኖ ልክ ባዲያ እንደተናገረ ሁለቱ አካል እኮ ነው፣ አንድ አካል ናቸው እየተባለ እኮ ነው። ወይንም ደግሞ እሷ የተናገረውን ንግግር አጠንጥነህ ልክ እንደ ባዳ እንደተናገረው አርገህ ነገሩን ወዲያ ያልሆነ መልኩ አዙረው ከብዙ ነገር ያደርሱትና ባልና ሚስት የሚባለው ነገር ጠፍቶ የለየላቸው ጥላት ይሆናሉ። ያ ሱብሐነላህ፣ ይሄ በጣም የሚያጅብ ነገር ነው። ዋቂው ሌላ ነው የሚባለው ሌላ ነው፣ ነገር ግን በህስና ተፈክሮ ወይም ነገሮችን ከማስተጋባት ከማነስ የተነሳ እንደዚህ አይነት ነገሮች ይከሰታሉ። አላህ Subhanahu Wa Ta'ala እዚች አያት ላይ ፈቀቅቡ ምን አለ ወጀዓለ በይነኩም መወድተን ወረሕመ፣ በመካከላችሁ ፍቅርንና እዝነትን አስቀምጫለሁ ይላል አላህ Subhanahu Wa Ta'ala። ነገር ግን እኛ አሁን በዚህ ላይ ነው፣ ባለትዳር ያለ ሰው በሙሉ በዚህ እያሳለፈበት ነው። ሁለት አይነት አማራጮችን አስቀምጣናል አላህ Subhanahu Wa Ta'ala ያ ፍቅር ያ እዝነት ፍቅር ከታጣ እዝነት የሚባለው ነገር መቼም ግዴታ ነው። አንድ ሰው ላትወደው ትችላለህ፣ ነገር ግን ማዘን አለብህ። ማዘን አለ፣ ኻላስ፣ አንተ በሆነ ነገር ባልሆነ በሆነው መቼም የማትወደው ሰው ካለ፣ ኻላስ ለዚያ ሰው ማዘን አለብህ። መበደል የለብህም። ሀከዛ በሴትም ሆነ በእንትን በኩል ማለት ነው። ሌላ ፍቅር ካለ ደግሞ ሁለቱንም ይይዛል። ፍቅር ማሻአላህ፣ ሁለቱንም እዝነትንም፣ ሁሉንም ያመጣል ማለት ነው። ምክንያቱም በተለይ ፍቅር የሚባለው ነገር ከሴቶች በኩል አብዛኛው ፍቅር የሚባለው ነገር ከሴቶች በኩል ይመጣል። እዝነት የሚባለው ነገር ከወንድ በኩል ይመጣል ማለት ነው። ለምንድን አስተጋብቶና አስተንትኖ ነገሮችን በረድ ባለ መልኩ ስለሚያስተጋባና ስለሚያስተነትን ማለት